ጤና ይስጥልኝ የፀሐይ ተከታታዮች ፍቅሮች የማሮች እንኳን ያደረሳችሁ። ዛሬ ደግሞ ዳግማ ትንሣኤ ነው። በዳግማ ትንሣኤ ደግሞ በምን ተመጣሁ መሰላችሁ? ቅድ እዚህ ጋር እዚ ጋ ደግሞ ጋ ስጋ ይመስላል ና ምንላችሁ ፈሰስ

ወደ ቢሮ ይሄድ። በጣም ጤና ይስጥልኝ የፀሐይ ተከታታዮች፣ ፍቅሮች የማሮቼ፣ እንዲሁም የስራ ወገኖቼ፣ ሙስሊም ወገኖቼ እንኳን አደረሳችሁ ብያለሁ ለዳግማ ትንሣኤ። ዛሬ እንደዚያ ኛው ነበር፣ ጥዬ አረካለሁ። ስራቸው ስራ ላይ ነው። ስራ ስሰራ ነው። ብዙ በዙ እንዳሳያችሁ ስሩን አሳያችኋለሁ ከመጀመሪያው ማለት ነው። እና እንኳን አደረሳችሁ፣ እዛ ዳግማ ትንሣኤ እንድትሰሩ። እንደ ጎረቤቶቹም እንደ ጎረቤቶቹ እንጂ እንደ ራሱ አይኖርም ነው አይኖር አካተረቤተ ውስጥ ሰው እንደ ጎረቤቱ አይኖርም። አድማጭ እዛ ደግሞ ዳግማ ትንሳይ ነው። ዶሮ ወጥ ቼ አልሠራም። እንኳን አደረሳችሁ ፀሐይ ብላችሁ እንግዲህ ይሁንላችሁ። እኔ ራሴን የማራረገው ነገር የለም እንቁላል ነው። ይሄ ወፈር ወፈር ያለው ስጋ ነው።

እና ዳቦ እዚህ ጋር አለ። ዳቦ በጣም ነው የሚያምረው። በቃ ነው ራሳችን እንደዚህ ቤት ይሸታል። ምንዳን ሆነ እኔ እያንዳንዱ ዓመት በዓል ብቀጥ ፈርስመ ጊዜ ያመጣል። እና ምን እላችሁ ፈልጌ ነው እራሳችሁ እራሳችሁ ስታከብሩ ራሳችሁም ስትጠብቁ

እ ሰማይ ወደቀ እና ሰማይ ወደቀ። እንግዲህ እንደዚህ ሲቆይ ሰማይ ማለት ነው። እኔ በተቻለኝ ምንድን ነው የሚፈልገው እና

ክፉ ቀናቱ ደግ ቀን እንደሚመጣ ተስፋለኝ። አይሷችሁ ሁላችሁ ተገኝ የሆነ ራሱ የሆነ ፊዝ ተጠቃሉ። ብዙ ልጆች የምትሰቃዩ ልጆች አላችሁ። እግዚአብሔር እና እኔ ምግብ የምትከላከሉ ነገሮች አሏቸው። እኔ ነው ይሄ ኤችአይቪ ብቻ ሳይሆን ለተለያየ ነው። ሰው ሁሉ ነው። ቤት ልክ ስታወጡ ስታሞቁት ትኩስ ነው የሚሆነው እና ደስ ይላል። የነገን ማናውቃል ብላችሁ አታስቀምጡ። እኔ ግን ነገ ፍርፍሬን አሁን ነው ሁላችንም ታዘን እንድንወጣ። ያድርግልን የታመሙትን ነፍስ ይማራልን የሞቱትን ነፍስ ይማራልን። ይቀርባልና ንግግር በጣም አስኪያጅ ነው። የታመሙትን ነፍስ ይማራል የሞቱትን ነፍስ ይማራል። የታመሙትን ደግሞ ያሽርልን። ብቻ የሆነ የሆነ የሰላም የፍቅር አመት ያድርግልን። ባጎርደር ፈስ የሚናታት አደላ የሚባለው እና እኔ ብዙም ንግግር አልችልም፣ ጨዋታ እንጂ ንግግር አልችልም። ናደግሞበጣም ታውጭ በጣም እችላለሁ እና ግን እንደዚህ ቪዲዮ ስሰራ በጣም መንፈሮ መሰለኝ ይጠፋብኛል ኮንፊደንስ። ግን አሁን እያመጥ እየመጣሁ ነው። እንደውም ብሩን ስቀምስ የባሰ ኮንፊደንስ ደግሞ ተማሮች ለስራ ነው ሽልማቶች፣ ሁላችንን በያለንበት ሰብስቦ ሀገራችን ያን ቀን ያዘነበት የምንስቅበት ቀን ይመጣል። ፀሐይ ፍቅር